ሰውን ስትገቡ ለምን ማን ነው ብላችሁ አጣሩ። አንዳንድ ልዩ ዝም ብላችሁ ዘው አትበሉ። ሰላም ስንጅ እንዴት ነሽ? አንዬ እናቴ እንዴት ነሽ? አኒ ኔትወርክ አይሰራም አለሁልሽ። እንዴት ነሽ? ደህና ነሽ ወይ ደህና ነሽ? እማዬ አለሁልሽ። እንዴት ነሽ? ጠፋሽ፣ ደህና ነሽ? ጤና ነኝ ያሉ አቀፈው አሚሊስ አንዳንድ ጊዜ ዝም እንበላቸው ብለን ዳር ስናያቸው አናታችን ላይ ወጡ። አናታችን ላይ ፊጥ ፊጥ አሉ። ፊጥ በቃ እዚህ ጋር መ ፊጥ አሉ። ደህና አደር ውጪ፣ አትናደጂ፣ ሰላምታ ለመጠየቅ ደ ሰላም ሰላማንሽ እኮ እንዲ አሎጠም ቁጥባያነውድለሰብረሻትና ምን አገባኝ? አቱ ቤትሽ ነው ቁጭ በይ። ምን አገባይ? ኔና አልነክርም አይ ፈጣሪ አትበሉ። ወደሽም ጠላሽም፣ ተዋጠልሽም፣ አልተዋጠልሽም፣ መረረሽም፣ አልመረረሽም አይመለከተኝም። አብርሃም ይሩጥ ተባልነው። ነገ ልጃቸውን ናፍቆ ሲመጡ የት ትገባላችሁ? ለምን ስሟን ጠራክ? ለምን ፎቶ አለጠፍክ? ተይ እንጂ አይደለም ፎቶዋን አ አራት እኮ የራቁት ፎቶ የልንገርሽ ማለት ነው። ልንገርሽ አንድ ነገር የሆነ ነገር እኮ በውስጥ ደርሷቸዋል ሁሉ ነገር ማለት ነው። ሁሉ ነገር በውስጥ እኮ ደርሷቸዋል። በቃ እሱን ለማስጠላት እሱን እንትን ለማለት እኮ ነው እንጂ ሁሉን ነገር እኮ ያውቃሉ ውዴ፣ ሁሉንም ነገር እኛ እንሰማ መስሏቸዋል። ሁሉን ነገር አለን እኛ ሐቢብቲ ግን እንደዚያ። በነገራት ላይ ቅርታ አድርጉልኝና አንዳንዶቻችሁ፣ ብዙዎቹ አይደሉም፣ የሩታ ደጋፊ ምርጥ ምርጥ ልጆች አሉ። አንዳንዶቻችሁ ቂጣችሁን ሲ ባፋችሁ እኔ አሁን ሰምቻለሁ። የሩታን ወንድም አየ ነው ስቱ ነበረ ስቱ ነበረ ብላችሁ ነው ለእናንተ ራሱ ሚስጥር ብሎ የነገራችሁ ሰው እና ምን አገባል? ሩታ እኮ ብርቅነታችሁ ለአንተ ነህ። ሩታ ብርቅ የሆነችባችሁ ለእናንተ ነው። እኛ በአካል አይተናታል፣ ስምናታል፣ ጨብጠናታል፣ አብረን በርተናል። ትንሿ ዝጊዝጋዣ ምን ብለሻ? አሁን እንደው እኔ የማይሳደቡ ልጆች አሉ። ለምሳሌ መሲ ቤት የሚገቡ ልጆች አይሳደቡም፣ ጨዋ ናቸው። ትንሿ እቺኛ አኒ ዜድ ምናምን ጨዋ ልጆች አሉ። እውነት ማርያም ግንና እግዚአብሔር የሩታ ደጋፊ ሆኖ የሩታ ደጋፊ ሆነ። በጣም ጨዋ ልጆች አሉ። ሰላም ሰላም፣ አሁን ሳውዲ ያለችው አትሳደሩ። አያሸ ሁለቱንም ነው ምወደ፣ የሁለቱንም ነው የምትወደው። እንኳን ሁለቱም እንኳን ሲያናድዷት፣ ተከፋት፣ እንኳን አልቅሳ ነው የምትመጣው። ሰላም ታያቸዋል። አንድ ቀን ክፉ ነገር ስትናገር እዚህ ሚዲያ ላይ ሰላም፣ እኔ አልሰማውም

ይካ ልጅ አለሽ እንዴ? ክርት ሁላ አዎ። አሁን ትናንት ደግሞ ማለት ነው፣ አንተ ሰውዬውን እኮ በሷ ነው የወፈር እኮ በሷ ስትሉት፣ ይኸው ስለ ውፍረቱም አወራኩ። ነገር ማንም ማንም እንትን ብሎኝ አልመጣሁም። ማንም ሚዲያ ላይ አለመጣኝም። አላ እንትን ስተንትነው ነገር አዲህን አርጎ አንቺ ቅድስት ማንን ነው ደሞ የለጠብሽው ፕሮፋይለልሽው ማንን ነው አንቺ ሴትዮ ተታች ማንን ነው አንቺ ፕሮፋይል አርገሽ ያወጣሽው? እና ማለት ነው እላችኋለሁ። ፈጡም፣ እንደውም እኔ ፈጡም፣ ጨረቃ ፋሚሊዎችን አመስግኝልኝ፣ በእናትሽ አመስግኝልኝ። እንደው ሰው ልክ ናቸው። እግዚአብሔርን ጓደኛ ተፈለጋችሁ ወዳጅ ተፈለጋችሁ። ይሄን ስል ደግሞ ብዙዎቹን የእኛ ልጆች አይወክልም። የእኛ ልጆች አሁን እህት የሆኑ ልጆች አሉ፣ እህት በቃ፣ እህቶቼ እህቶቼ የሆኑ ልጆች አሉ እህቶቼ

ትመራለች ሰው የነገራትን ታምናለች። አሁን በቀደም ዕለት ሰደበችኝ ሰደበችኝ፣ እኔም ስድብ አደረኳት። ሀቁ ነው የማወራው። እኔ የሰው ወሬ ነው የምትሰማው፣ እንትኑ አይደለም። ሪከርድ አምጡ። እኔ አሁን አሁን እኔ ለምሳሌ ቅድስቴ ሰደበችሽ ወርቅዬ ይባል፣ ሪከርድ አምጡ ነው የምለው። እኔ አሁን ማለት ነው አብርሃምን ሲሰሩት የማይከፋይ ልጆች አሉ፣ በላይንሽ፣ ወርቅዬ፣ ቅድስቴ ሌሎቹ አሉ። ግን በጣም የሚገርምሽ ነገር ተተሳዛሽ

ስም ጥሪ የናክቹ ያስረግዛል አሉ። እውነት ነው፣ እውነት እኮ እውነት ነው። ሱ እንደት ነሽ ሀያት ሙይት የለችም ስሟን

ነይ ውጭ አንቺ፣ ማነሽ? ነይ ውጭ፣ ማነሽ? አንቺ አንቺም፣ አንቺ ምህት ነኝ፣ ምህት አሁን ረገጣ ልጀምርና ነ ነ ሳዲ እፈልግሻለሁ። ሳዲ ተብያ ነ ነ ሳዲማ መረገጥ አለባት። ነ ሰላም፣ ሰላም፣ እንዴት አመሻችሁ? ውዴ፣ እንዴት ነሽ? እግዚአብሔር ይመስገን፣ እንዴት ናችሁ? አለሁ፣ እግዚአብሔር። አሁን ወደ ረገጣችን ስንመለስ አብርሃምን ስሟ ትጥሩ ያላችሁ ሰዎች እናንተም ስሟን ቀርታችኋል። መልሽ የላቸዋለሁ። በቆሻሻ እንደበታችሁ እናንተም ሩት ታብራችሁ ጠርታችኋታል፣ እኔም ጠርቻታለሁ። አይደለም የሰማ ነው አባረ ሳዲ ከሆነ ሰው ላይ ለምንድን ነው እንትን ፍሬንድነት ያነሳች? እኔ ሳላቅ እኮ ነው ቲጂዬ ሳላቅ እኮ ነው። ከዛ ከመጠየቅ ይሻላል፣ ወላ ተቆጥቶ እንደገና ማንሳት ይቻላል። እኔ እኮ ሳላቅ ነው። ደሞ ኮ ተገ ያ ሰው ደግሞ አንቺን በጣም ስለሚወድሽ በጣም ነው ደንግጫለሁ። እኔም ደንግጫለሁ፣ ወላሂ ደንግጫለሁ። እንደውም ኢትዮጵያ ፍቅር፣ ሰላም፣ ፍጡም ሰላም ሁላችሁም ሳዲ እንዴት ነሽ? ደህና ነኝ፣ አልሐምዱሊላ። እንዴት ናችሁ? አለሁ። ቆይ ኢትዮጵያ ላይ መጣች እንዴ? ሰላም ለበላት ኔትዎርኳ ፍቅር ንግስት መጣች። አዎ፣ እኔ ማርያም ፍቅርም ስሟ አልኮ የድሮ ስሟ ፍቅር ነው። ንግስት፣ እንዴት ናችሁ? እቴጂ ደህና ናችሁ? አለሁ፣ እግዚአብሔር ይመስገን። መጣሽ እንዴ? መጣሁልሽ እኮ እንዴት ነሽ? አለሁልሽ። በሰላም መጣሽ?

እኔ ምን አልኩኝ ደግሞ እናንተ ለምን ጠብያችሁና፣ ለአንዶ ናሚኔሽን አመትልሽ እኮ ንግስት፣ ለአንዶ ናሚኔሽን ምናምን ሁለት ወር አላረክሽም። ከዛ በላይ ኢትዮጵያ ውስጥ እናት ኢትዮጵያ፣ ኑሮ ውድነት እራሱ ያባርሻል። እና ማለትም ከፈውሰሽ አልመጣሽም፣ አልተጸለየልሽም። አሁንም ከትቼ ጋር እየከራከርሽ ነው፣ እያዝኩሽ አለ ስልጣን ነው። እኮ ንግስትዬ ንግስትዬ እኔ እና አንቺ ማ እንጣላም እንዴ? ብዙ ሰው ይደሰታል። እኔ ብትሰድቢኝም ወድሻለሁ። አንቺም በነገራችን ላይ አንቺ እኔ እንዴ! በስመ አብ ወልድ፣ ተይ አንቺ አደረኩልሽ። ብዙም ዛሬም ቲክቶክ ስላልገባሁ ነው ግን እንኳን ደስ አለሽ፣ ደግሞ መቶ ሺህ ገብተሻል። በጣም ደስ ብሎኛል። እንኳን ደስ አለሽ። አዎ መቶ ሺህ አለሽ።